ሰላም አድማጭ ተመልካቾቼ፣ እንዴት አላችሁ? የዛሬው ክፍል ክርስቲያናዊ ሴት ወይም ክርስቲያናዊ ሚስት እንዴት ከዓለም መለየት አለባት የሚለውን በመጽሐፍ ቅዱስ መሪነት እናያለን። አብራችሁ ይህን ቆዩ። ከዓለም መለየት ማለት ሙሉ ለሙሉ በዓለም ውስጥ የምንተገብራቸውን ነገሮች እርግፍ አድርገን ትተን መንፈሳዊ መሆን ወይም ዓለምን ንቀው ገዳም እንደገቡ ባህታውያን የዓለምን ነገር ትተን መመነን ማለት አይደለም። ነገር ግን በዓለም ውስጥ እየኖረን ዓለም ውስጥ ያለውን ጫጫታ፣ ግርግር፣ ብልጭልጭና ጊዜያዊ የሆነንና ዘላቂ ሰላም የማይሰጠውን ነገር ወደ ጎን ማድረግ ማለት ነው። በእርግጥም በዚህ ዓለም የተፈጠርንበት ዓላማ ይህ እንዳልሆነ በተደጋጋሚ አይተናል። የተፈጠር ነው። እግዚአብሔርን እያመለክን እንድንኖርና ለበለጠ ክብር ራሳችንን እንድናዘጋጅ ነው። ይኸውም በእምነትና በበጎ ምግባር ነው። በመጀመሪያ በፍጹም ልብ እግዚአብሔርን ከዓለም ለመለየት የሚያስችለንን ኃይል እና ጥበብ ብርታትንም እንዲሰጠን ልንጠይቅ ይገባል። ያለ እግዚአብሔር እርዳታ በዓለም እየኖርን ከዓለም መለየት ከባድ ይሆንብናል፣ ወይም አንችልም። ስለዚህ በአለባበሳችን፣ በአነጋገራችን፣ በህይወታችን ሁሉ ከዓለም ተለይተን ክርስቶስን እንድንመስል ከእርሱ ኃይልና ጥበብ ያስፈልገናል። ከብዙ ጊዜያቶች በፊት ሃይስኩል እያለሁ ለእኔ ሰንበት ትምህርት ቤት አገልጋይ እንደመሆኔ በሰላምታ ጊዜ እግዚአብሔር ይመስገን ማለት አዲስ ነገር አልነበረም። ነገር ግን ትምህርት ቤት ውስጥ ያገኘኋት አንዲት ልጅ ሰላም ስትለኝና እግዚአብሔር ይመስገን ስላት በማሾፍና እንደ ኋላ ቀር በማየት የመለሰችልኝን ነገር ሁልጊዜ አስታውሰዋለሁ። በዚህም ጊዜ እግዚአብሔርን ማመስገን እንደ ኋላ ቀርነት ከሚያዩ ሰዎች የዓለም ናቸውና ከእነርሱ ልንርቅ ይገባል። አንዳንድ ቦታ ረጅም ቀሚስ መልበስን እንደ ኋላ ቀር የሚያዩ ሰዎች እንዳሉ ግልጽ ነው። አንዳንዴ ሜካፕ አለመጠቀምን ዝም ማለትን፣ ጸሎት ማድረግን፣ ነገሮችን ሁሉ በእግዚአብሔር መነጽር ማየትን እንደ ኋላ ቀር ወይም በጊዜው ቋንቋ እንደ ፋራ እንድንታይና እንድንተች ሊያደርገን ይችላል። በዚህ ጊዜ ራሳችንን እንዲህ ካሉ የዓለም ሰዎች ልንለየው ያስፈልጋል። በእርግጥም ክርስቶስን የጠላ ዓለም ለእኛ ለክርስቲያኖች የተመቸ እንደማይሆን ግልጽ ነው። በዚህ ጊዜ በዓለም ያለውን ነገር እስቲ እንመልከተው። ዘፈን፣ ዳንኪራ፣ ጭፈራ፣ መጠጥ፣ ስካር፣ ዝሙት፣ መዳራት፣ አለመተማመን፣ ታዋቂ የመሆን ጉጉት፣ ራስን ከሌሎች ለማስበለጥ የሚደረግ ግብግብ፣ ገንዘብ መሰብሰብ፣ መዝናናት እና ሌሎችም ከእነዚህና እነዚህን ከመሳሰሉት ነገሮች ራስን መለየትና በእውነት ላይ ወይም በእግዚአብሔር ላይ መጣበቅ ማለት ከዓለም መለየት ማለት ነው። በዓለም ላይ ያለው ነገር ሁሉ ለምሳሌ ዜና፣ ሶሻል ሚዲያ፣ ቲቪ፣ ስፖርት፣ ዘፈን፣ አላስፈላጊ የሆነና ከልክ ያለፈ የመማር ፍላጎት፣ እነዚህ ሁሉ ዓለም ያቀረበችልን የተፈጠርንበትን ዓላማ የሚያስረሱንና ከእግዚአብሔር የሚለዩ ነገሮች ናቸው። ከእነዚህም ነገሮች ራስ መለየት ከዓለም መለየት ማለት ነው። በእነዚህ ከላይ በዘረዘርናቸው ምክንያት እግዚአብሔርን የምናስብበትንና እርሱን ደስ የምናሰኝበትን ጊዜና ሞራል እናጣለን። እኛ ሰዎች በዚህ ዓለም ላይ በመብላትና በመጠጣት በማግባትና በመጋባት ልጆችን በመውለድ በዚህ ዓለም ባሉ አላፊ ነገሮች በመደሰት ብቻ እንደ እንስሳ ኖረን የምናልፍ አይደለንም። እኛ ሰዎች ይህ ምድር ብቻ ሳይሆን ፍጥረት ሁሉ ስለ እኛ ውብ ተደርገው የተፈጠሩልን፣ ዓላማና ግባችን ታላቅ የሆነ የፍጥረት ሁሉ ገዢ የሆንን ታላቅ ፍጥረት ነን። አንደኛው የቅዱስ ዮሐንስ መልእክት ምዕራፍ ሁለት ከቁጥር 15 እስከ 17 ላይ እንዲህ ይላል፣ ዓለምን እና በዓለም ያለውን አትውደዱ። ዓለሙን የሚወድ ግን የአብ ፍቅር በእርሱ የለውም። በዓለም ያለው ሁሉ እርሱም የሥጋ ምኞትና የአይን አምሮት፣ ስለ ገንዘብም መመካት ከዓለም እንጂ ከአብ አይደለም። ዓለሙ ያልፋል፣ ምኞቱም ያልፋል። የእግዚአብሔርን ፈቃድ የሚያደርግ ሰው ግን ለዘለ ዓለም ይኖራል ይላል። እኛ የቤት እመቤቶች እንዴት ከዓለም እንለይ? ካለን የተወሰኑ ነጥቦችን እንይ። አንደኛ፣ በመጀመሪያ እንደጠቀስኩት እግዚአብሔርን ከዓለም እንዲለየን በጸሎት መጠየቅ ነው። ሁለተኛ፣ በዙሪያችን ካሉ ሚስቶች ወይም የቤት እመቤቶች ወይም ደግሞ በማህበራዊ ድህረ ገጽ ካየናቸው የቤት እመቤቶች ጋር እራሳችንን እያወዳደርን ባላስፈላጊና ጊዜያችንን እግዚአብሔርን በመርሳት በስጋዊ ስራ ላይ ብቻ እንድናተኩር ከሚያደርጉን ስራዎች ራሳችንን መለየት ያስፈልጋል። በሉቃስ ወንጌል ምዕራፍ 10 ከቁጥር አርባ ላይ የማርያምንና የማርታን ታሪክ ስናነብ ጌታችን ማርታን ያላትን ነገር ሁልጊዜ እናስብ፣ የሚበቃው ትንሽ ነው፣ በብዙ አትድከሚ፣ ማርያም ግን የማይቀሟትን በጎ ዕድል መረጠች ተብሎ እንደተጻፈ እኛም በአላስፈላጊና ጊዜያችንን ለእግዚአብሔር እንዳናውል በሚያደርጉን በስጋ ስራ ላይ ብቻ እንድናተኩር የሚያደርጉንን ሀሳቦች ወይም አመለካከቶች ልንቀይርና ልንተው ይገባል። ሶስተኛ እኛ የቤት እመቤቶችን ደስተኛ ሊያደርገን የሚገባው ከሰዎች በበለጠ ተሽቀርቅረን መታየታችንና ውድ ዕቃ በቤታችን መገኘቱ ሳይሆን እግዚአብሔርን ደስ የምናሰኝ ሴት ወይም እግዚአብሔር እንደፈቀደልን የምንኖር ሚስቶች መሆናችን ሊሆን ይገባል። አራተኛ፣ በመጽሐፍ ቅዱስ እንደታዘዝ ነው ቤታችንን፣ ባሎቻችንን፣ ልጆቻችንን በመውደድ እና የእግዚአብሔርን ትእዛዝ በመጠበቅ ዓለም ከምታቀርብልን አጓጉል ፉክክርና የእኩልነት የሚመስል ግን ያልሆነ ነገር ለራሳችንን መለየት ያስፈልጋል። አምስተኛ፣ ሚስትነትሽን፣ ረዳትነትሽን፣ የቤትመቤትነት ሽን አምነሽ ተቀበዩ። ይህ ራስሽን ሙሉ ለሙሉ ለቤተሰቦችሽ አሳልፈሽ በደስታና በሙሉ ፈቃደኝነት የምትሰጭበት ትልቁ ዘዴ ነው። ስለዚህ ዓለም በተለያዩ ማታለያዎች እያባበለች ከእናትነትሽ፣ ከሚስትነትሽ፣ ከረዳትነትሽ ነጥላ ሌላ የተለየ ለአንቺ የሚሆን ነገር እንዳለ እየነገረች ብታጓጓሽም አንቺ ግን ጀርባሽን ስጫት እና የያዝሽውን ጅማሮ ለፍጻሜ አብቂው። ስድስተኛ፣ በዚህ ምድር ስንኖር ልክ ራሳችንን ከዓለም ለመለየትና ከእግዚአብሔር ጋር ለመጣበቅ እንደምንተጋው ሁሉ ልጆቻችንንም እግዚአብሔር ሲፈጥራቸው ወደዚህ ምድር በእኛ ምክንያትነት መጡ እንጂ የእኛ አይደሉም እና ከእግዚአብሔር የተሰጠንን አደራ በትክክለኛው መንገድ ጠብቀን ልናሳድግ ይገባናል። ይህም በዓለም ጥበብ ሳይሆን በእውነተኛው በእግዚአብሔር ጥበብ ነው። የዛሬውን ክፍል አምስት ቪዲዮውን እዚህ ላይ ይጨርሳለሁ። በሚቀጥለው ክፍል ስድስትን ይዤላችሁ መጣለሁ። ሀሳብና አስተያየት ካላችሁ በኮሜንት ቦክስ ላይ ያስቀምጡልኝ። እንዲሁም ላይክና ሼር በማድረግ የእግዚአብሔር ቃል ለብዙዎች ይዳረስ ዘንድ የበኩላችሁን አስተዋጽኦ እንድታደርጉ አደራ ላለሁ። ሰላም። እግዚአብሔር ከሁላችን ጋር ይሁን። ይቆየን።